ምነ ምነ ምነ ምነ ምነ የመለስን ራእይ ሲሳደቡ ሰድበን ቅዠት ነው አላለ ለሸኑሩ መሞት ሴራ አለ ጎነጎነ ሥልጣን የእነዚያ ነው ብለን አላማን መንግሥት በሃይማኖት ጣልቃ ገባ ስንል አልተከራከርን የቦሌው ሽብር ድራማ ነው ብለን አልተጠራጠርን። በፕሬዝዳንቱ የቤት ኪራይ ዋጋ አልተሸማቀቅን ወይም ወዲያ ወዲያ እየቦተለክነ የእሳት ዘገባ እያቀባበልነ የቲቪን ዜና ውሸት ነው አላለ የሥልጣን ጋዜጣ እንቅፋት አልሆነ። ምነምነምነ ምን አረግነ፣ ምነ ብትሆነ ሆድ ባታስብሱነ ባትቆሠቁሱነ የቴሌእንግትግት ዋጥ ቻል አድርገነ በውሃ ጥም ስናልቅ አለው ባይ ላጣነ በታክሲ ጥበቃ ተንገላታነ በኑሮ ውድነት ለጨስነ ላበድነ ጉቦኛ ሙሶኛ መግቢያ ላሳጣነ ደገም ደልዳኛ ፈተለነሳነ በእስራ ቁት ደቀን ለተጎሳቆልነ ለተንገላታነ ምበለው ዳቧጠር መንገድ ለወደቅነ ሰደም በመሬት በሰው አገር ሐሩር ከስለል ለቀረነ ተስፋ ለሌለነ እንሆነው ላጣነ ምነ ምነ ምነ ምነ ብትሆነ ሆድ ባታስብሱነ እኛ እኮ እንዲህ ነን። ሁሉን በሆዳችን ዋጥ መቅ አድርገን ርምጥ መጥ እያልን ኑሮ እየገፋን ያየነውን ትተን መስለን ያላየን የሆነውን አልፈን ሆነን ያልሰማን ከነገ ከዛሬ ቀን ያልፋን እያልን ሀገር ገመና ነው ብለን ዝም ብላልነ ችለልም ለኖርነ ምነ በጎጥ ባትለዩነ ባታራርቁን በጎጥ ተጓድናችሁ ባታዳድዱን ምነ ሌለው ሁሉ ቢቀር ሥልጣን ባትሰጡን፣ ረ በባንዲራው አታራረቁን፣ አታለያዩን። ከጥንት እስከ ዛሬ ባንድ ላይ አብረን ክፉ ደጋየን ያንድ አገር ሰውነን። ምነ ምነ ምን አረግነ ምን ብትሆን ነው ሆድ ባታስብሱን ባትቆሠቁሱን ፊደልና ልሳ